ሰላም ጤና ይስጥልን ውድ የተራራው ሚዲያ ቤተሰቦች፣ ዛሬ ወደርሰን አሳዛኝ መረጃ እናልፋለን። ዛሬ መስከረም 21 2018 ዓመተ ምህረት በአማራ ክልል ምንጃር ሸንኮራ ሀረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ በዓሉን ለመታደም የተገኙ ምዕመኖች ላይ እየተሰራ ያለው ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሺንግ የተረበረበ እንጨት ተደርምሶ እስካሁን ከ35 ሰዎች በላይ የሞቱ ሲሆን ከ200 ሰዎች በላይ ደግሞ ጉዳት መድረሱ ተሰምቷል። ከሟቾች መካከል ህጻናት፣ ወጣቶች፣ ሽማግሌ እንዲሁም መነኩሶ ጭምር እንደሆኑም ተናግረዋል። ይህን አስመልክቶ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለምጢኖስ በሀረርቲ ደብረ ገነተ ቅድስት ማርያም ራብ የእንጨት ተርሙሴታቸውን በአጡ ምእመናን የተሰማቸውን ጥልቅ ሐዘን ገልጸዋል። ሐዘኑ የሀረርቲ ደብረ ገነት ማርያም አገልጋይ ካህናት፣ የከተማ ምእመናን ብቻ ሳይሆን የመላ ኦርቶዶክሳውያን ሐዘን ነው ሲሉ ተናግረዋል። የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለንበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል። ሀዘኑ የሀረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምእመን ብቻ ሳይሆኑ የመላው ኦርቶዶክሳውያን ሀዘን ነው። በደረሰው ጉዳትም ልባችን ተሰብረዋል ያሉት ብፁዕነታቸው ለካህናቱ፣ ለህዝበ ክርስቲያኑ መጽናናትንም ተመኝተዋል። በአደጋው ህይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን። ጉዳት ደርሶባቸው በጤና በጤና በሆስፒታል በሕክምና ለሚገኙ ወገኖቻችን ፈጣሪ በምረቱ እንዲጎበኛቸውም እንጸለያለን ብለዋል።